እና እንደዛ ስናደርግ እንግዲህ ወዶች ትልቅ ነገር ለማለም አትፉ። ትልቅ ተራራ ብሎ የሚመስላችሁ ነገር ማለት ነው ስታርት እዛ ጋር መውጣት እፈልጋለሁ፣ እዛ መድረስ እፈልጋለሁ ብለን ግን በጣም ያስፈራችኋል፣ ትልቅ ስለሆነ ህልማችሁ። እሱ ከሆነ ግን ዛሬ ባትደርሱ በሚቀጥለው ሳምንት የሚቀጥለው ሳምንት ባትደርሱ የሚቀጥለው ወር አመት ሁለት አመት ሶስት አመት ሊፈጅ ይችላል ማለት ነው እዛ ህልማችሁ ላይ ግን መድረሳችሁ አይቀርም ምን ካደረጋችሁ ተራራውን ለመውጣት መጀመሪያ ከቤታችሁ ወታችሁ አንድ እርምጃ መራመድ አለባችሁ ማለት ነው ተራራው ወዳለበት አካባቢ ማለት ነው ዝም ብሎ ማለም ብቻ ምንም ጥቅም የለው ማለት ትልቅ ነገር ማለም ግን ኤክስኪዩዝ እያደረጉ መቀመጥ አለ በጣም ትልልቅ ህልሞች በጣም ትንንሽ በሆኑ ስቴፖች ነው እንግዲህ የሚደረሰው ማለት የሌለው ሰው አላማ የሌለው ሰው ሚደ ማለት የሚያገኘው ትልቅ ነገር አይኖርም ማለት ነው። ሁል ጊዜ ተመሳሳይ አይነት ህይወት አይደለም ያለን፣ ሁላችን የተለየንን እና ቢዩቲፉል ኤሌጋንት ኢንቴሊጀንት ኬፓብል ሎቪንግ ማጀስቲክ ሰላም ሰላም ወደች እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለፋሽን ሌክዠሪ ባይት እንደምታዩት ፋሽን በጣም ወራ እወዳለሁ። ዲአይ ዋይ አድርጎ ቤት ማሳመር እወዳለሁ። አሜሪካ ምኖር የሶስት ልጆች እናት ነኝ። የእኔን ላይፍ ኤክስፒሪየንስ በጣም ይጠቅመኛል፣ ለናንተ ይጠቅማል ብዬ የማስበው ነገር ሸር አደርጋለሁ። እንደዛ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤት ሰብስክራይብ ያደርጋችሁ ቤተሰብ ሆኑላለሁ። እንዲሁም እንደዛ አይነት ነገር ቢሰሙ ጥሩ ነው ብላችሁ የምታስቡ ጓደኞች ካሏችሁ ደግሞ የምሰራውን ነገር ሸር ብታደርጉልኝ በጣም ደስ ይለኛል ማለት ነው። እንግዲህ ዛሬ ለምንድን ነው ህልማችን ትልቅ የማይሆነው? ና እስኪ እንደዚ አይነት ነገር ነው ማውራት የፈለግኩት። ከዛ በፊት አክሰሰሪ ላሳያችሁ። ዛሬ እስኪ ወርቅ ነው ያደረግኩት። 22 ካረንት የዱባይ ወርቅ ነው ባለፈው ዱባይ አይ ቲንክ የተወሰነ ቪዲዮ ቀርጫለሁ አንድ ቀን ኤዲት አድርጌ በቅርቡ ሰራላችኋለሁ ማለት ነው። ኤክስፒሪየንሴ እና እሱን ታያላችሁ። ግን ዩዡዋሊ አሜሪካ ውስጥ መኖር ከጀመርኩኝ ረጅም ጊዜ ሆኖኛል ማለት ነው እና ሌላም ቦታ ሌላም ሀገር ሲሄድ እንደምታውቁት 14 ወይም ደግሞ ትልቅ ከሆነ 16 ካረንት እንደገና፣ ሮዝ ጎልድ ነው ወደው በብዛት እንደዚህ፣ የሎ ጎልድ በወርቅ አልገዛም በብዛት ማለት ነው እና አንድ ሌላም ገዝቻለሁ። አንድ ቀን እስኪ ያሳያችኋለሁ። እኔ ትንሽ የተወሰነ ቪዲዮም ስለሰራሁኝ አንድ ቀን ሰራለሁ። ለምን ብዙ ሰው ነበር ስለ ወርቅ ብዙዎቻችሁ እዚህ ቲክታክ ላይ ምናምን ትገዛላችሁ። እንግዲህ ያንንም ነገር አብሬ ያለኝን ኢንፎርሜሽን ሼር አድርጋችኋለሁኝ። እስኪ ዛሬ የቀን ፖርሳዬ ሽኔል ቦይ ባግ ነው። እንግዲህ ሃርድዌሩ ሲልቨር ነው እንደምት እያያችሁት ማለት ነው። ግን ጎልድ ከሁሉም ነገር አክሰሰሪ ጎልድ ነው። ብዙ ነገር ጎልድ ነው እና ግን ጎልድ ከምንም ጋር ይሄዳል ብዬ ስላሰብኩኝ እንደገና ብራይት ከለር ስለሆነ በቃ ሲልቨርም ቢሆን ጎልድ ቢሆን አስባችሁታል። እና በጣም ይበዛ ነበረ ማለት ነው። እና ግን ሲልቨር ከጎልድ ጋር ሁልጊዜም ይሄዳል። እና የዛሬ ቦርሳዬ ይህን ይመስላል። ሽኔል ቦይ ባግ ነች። ሚዲየም ሳይዝ ማለት ነው። በስመ አብ እንዴት እንደምታምርች ቦርሳዬን ልነግራቸው አልችልም። በጣም እንደወደድኳት ሽኔል ቦይ ባግ ሚዲየም ሳይዝ ነው እንግዲህ ዛሬ የቀን ፖርሳይ ጥቁር ሱሪ እና ጥቁር ታፕ ለብሻለሁ። ካፕ ታፕ ነገር ነው በሹራብ እና ጥቁር ሰፊ ሱሪ ነው ያደረግኩት ማለት ነው። ጫማ ደሞ አልታይም ራቅ ስላለ እዛውቀች ወደቺ። ለምንድን ነው ትልቅ ነገር ማናለመው ኢትዮጵያውያን፣ ወደ ውጭ ሀገር የምንኖር ሰዎች ማለት ነው። ለምን ከዚህ በፊት ሜንሽን አድርጌ አውቃለሁኝና የሆነ ስለ አሜሪካ የምንኖር ሰዎች የሚሉ ሰዎች አሁን አሜሪካም ስለምኖር እዚህ ያሉትንም ሰዎች ይጠቅማል ብዬ የማስበውን ነገር ሼር ማድረግም ስለምፈልግ ማለት ነው። ህይወታችን እንዲቀየርም ስለምፈልግ ማለት ነው። እዚህ ሀገር የምንኖር ሰዎች እንግዲህ ወደዚህ ዛሬ ትልቅ ነገር እንመኝ፣ ትልቅ ነገር እናለም፣ ግን ስንጀምር ከትንንሾቹ ጀምር ማለት ነው እና ብዙዎቻችን እንግዲህ አሜሪካ ውስጥ የምንኖር ሲል ብዙ ጊዜ ይገባሉና ሁሉም ሰው ስፔሻሊ እዚህ ሀገር ያለው የኛ ኮሚኒቲ ሶሳይቲ አሳይቶናል ማለት ነው፣ ህልማችን አንድ አይነትና ትንሽ እንደሆነ። እንወጣለን፣ እንገባለን ስራ አምስት አስር ሰዓትም ሆነ አስራ አምስት ሰዓትም ሆነ የሆነ ሰዓት ብቻ ሰርተን እንገባለን፣ እንወጣለን። እንደዛ አይነት ኑሮ እንዳለ አሜሪካ ውስጥ ከዛ ደግሞ ተበድረን ቤት መግዛት፣ መኪና መግዛት፣ እሱን ሲከፍሉ መኖር ብለን የምናስብ ብዙ ሰዎች አለን እና ያ ነገር ሁሉም ሰው እንግዲህ የሰው ልጅ የተለያየ ህልም ነው ያለው ብዬ አስባለሁ። ግን በእኛ ኮሚኒቲ እውነት ለመናገር አንድ አይነት ኮመንቱን ሳይ በጣም እንደደነገጥኩት ማለት ነው። አንድ አይነት ህልም ማለት ህልም የለን ነው። ግን እዚህ ሀገር መተናል ብር እየሰራ መላክ አለብን፣ ቤተሰቦችን መርዳት አለብን፣ ልጆቻችን ማሳደግ አለብን። ይሄው ነው እንግዲህ በአብዛኛው ይሄን ነው የምናደርገው። በቃ አንድ አይነት ኑሮ ማለት ነው። ያ እንግዲህ በደመ ነፍስ የምንሄደው ነገር ነው፣ እውነት ለመናገር ማለት ነው። ብዙ ጊዜ ሰዎች የሆነ ቦታ ላይ ተደላድሎ ለምን የሚቀመጡ ይመስላችኋል? አንድ ቦታ ላይ እየሰሩ በደመ ነፍስ ነው ብዙ ነገር የሚሰራ አንዴ ከለመዳችሁት፣ ለምሳሌ እኔ አስር ሰዓት የምሰራበት ቦታ ካለ ድራይቭ አድርጌ እሄዳለሁ። ሁልጊዜ የምሰራው ነገር ተመሳሳይ ነው። ያንን ነገር ሰርቼ ሰዓት የቆጥሮ በመነፍስ እመለሳለሁ ማለት ምንም አዲስ ነገር የለም። ነገም ጠዋት ተነስቼ እንደዚህ አይነቱን ነገር ነው እያደረግኩ የሚሄደው ማለት ነው። እሱ ደግሞ ህልም አይደለም። ወንዶች ህልማችን ትልቅ መሆን አለበት። ህልማችን አንድ አይነት መሆን አለበት ብዬ አላስብም ማለት ነው። የተሻለ ህልም ማሰብ ማለት ደርሳለሁ ብለን አናስብም ወይ ደግሞ ለኛ ለሴቶች ብዙ ነገር የማድረግ አቅም ያለንም ብዬ አስባለሁ ማለት ነው። እና ማለት ልጅ ማሳደግ ብቻ አይደለም ህልማችን ብዬ አስባለሁ ማለት ነው። እሱ ትልቅ ነገር ሆኖ እያለ ማለት እሱ ትልቁ ነገር ነው፣ ግን እኛስ ህልም የለንም ወይ ልጆችን ከማሳደግ ጋር የምናስበው ማለት መድረስ የምናስብበት ነገር የለም ወይ? እና እንደዛ ስናደረግ እንግዲህ ትልቅ ነገር ለማለም አትፍሩ ተራራ ብሎ የሚመስላችሁ ነገር ማለት ነው። ስታርት እዛ ጋር መውጣት ፈልጋለሁ እዛ መድረስ ፈልጋለሁ ብለን ግን በጣም ያስፈራችኋል ትልቅ ስለሆነ ህልማችሁ። እሱ ከሆነ ግን ዛሬ ባደርሱ በሚቀጥለው ሳምንት፣ የሚቀጥለው ሳምንት ባደርሱ የሚቀጥለው ወር፣ አመት፣ ሁለት አመት፣ ሶስት ዓመት ሊፈጅ ይችላል ማለት ነው። እዛ ህልማችሁ ላይ ግን መድረሳችሁ አይቀርም። ምን ካደረጋችሁ? ተራራውን ለመውጣት መጀመሪያ ከቤታችሁ ወጥታችሁ አንድ እርምጃ መራመድ አለባችሁ ማለት ነው ተራራው ወደ ሄድ ወዳለበት አካባቢ ማለት ነው። ዝም ብሎ ማለም ብቻ ምንም ጥቅም የለው ማለት ትልቅ ነገር ማለም ግን ኤክስኪውዝ እያደረጉ መቀመጥ አይደለም። ግን በጣም ትልልቅ ህልሞች በጣም ትንንሽ በሆኑ ስቴፖች ነው እንግዲህ የሚደረሰው ማለት ነው። ግን ህልም የሌለው ሰው፣ አላማ የሌለው ሰው ማለት የሚያገኘው ትልቅ ነገር አይኖርም ማለት ነው። ሁልጊዜ ተመሳሳይ አይነት ህይወት አይደለም ያለን። ሁላችን የተለየንን እና የተለየ ሰው መውጣት አለበት ብዬ አስባለሁ። አንዱ ይሄን መስራት ይፈልጋል፣ አንዱ ህልሙ ይሄ ሊሆን ይችላል። ግን ሁላችንም አንድ አይነት አይደለም ህልማችን ብዬ አስባለሁ። እዚህ ምድር ላይ ስንመጣ ደግሞ ፐርፐዝ አለን ብዬ አስባለሁ እና ያንም ፐርፐዝ ተጠቅመናል ወይ ወይስ ዝም ብለን ቀወጣ አገባ ብለን እንደዚህ ነው ወይ የምንኖረው? እውነት ለመናገር ማለት ነው። ሁሉም ሰው ሲያወራ ሳይ አንድ አይነት ህልም ብቻ እንዳለን ማለት ነው ህይወታችን አንድ እንደሆነ የሚነግሩን ብዙ ሰዎች አሉ ማለት ነው። እሱ ልክ ነው ብዬ አላስብም። አሁን አዲስ ዓመት 2026 ሊመጣ የ2026 መጀመሪያ ቼክ አድርጉ። 2025 ፕላን አድርጋችሁ ከሆነ ምን ያህል ተሳክቶላችኋል፣ ወይም ምን ያህል ደርሷል፣ ምን ያህል ፐርሰንት ያንን ሰርታችኋል ብላችሁ እናንተ ራሳችሁን ጠይቁ። ከዛ ደግሞ የቀረውን ደግሞ 2026ን ለመጨረስ መሞከር። ግን ሁልጊዜም ቢሆን ትልቅ ነገር ማለምን አንፍራ። ምንም እዚህ ምድር ላይ የሚከብድ ለማንም ሰው የለም። ሁላችንም ተመሳሳይ ጭንቅላት ነው እውነት የሰጠን ማለት ነው እግዚአብሔር። አንዳንዶቻችን እያነበብን አንዳንዶቻችን ደግሞ በደንብ በማዳመጥ በመስማት በመጠየቅ ሰርች በማድረግ የምትፈልጉትን ነገር ራሳችንን በማስተማር የተለየ ቦታ ላይ ልናደርሰው እንችላለን። ደግሞ በቃ የሰጠኝ ይሄ ነው ብለን ማለት በስንፍና እዚህ ጋር ማድረግ አልፈልግም ወይም እኔ አልችልም፣ አይሆንልኝም፣ እኔ እንደነከለ ያደለው እንደነገሊት አይደለሁም ብሎ በማሰብ ሊሆን ይችላል። ግን ውዶች ይሄ ስፔሻሊ ሴቶች ዳይናሚክ የሆነ ጭንቅላት ነው ያለው እውነት ለመናገር ማለት ነው ከተጠቀምንበት ማለት ነው። እና ሁልጊዜ ህልማችን ትንሽ አይሆን ትልቅ እናለም። ግን አንድ ቦታ ላይ እንደዚህ ተወርውረን አንደርስም ማለት ነው። ትንንሽ ነገሮችን አችቭ ማድረግ አለብን ማለት ነው ወደ ትልቁ ቦታ ላይ ለመድረስ ግን፣ ትልቁ ነገር ማለም ያስፈልገናል። ትልቅ ነገር አይሳካም ብለን አናስብ። እዚህ ምድር ላይ ለሌሎች የተሳካ ነገር ለእኛም የማይሳካበት ምንም ምክንያት የለም። ይሳካል፣ ይሆንልናል፣ ይደረግልናል። በህይወት እስካለን ድረስ ማድረግ የምንፈልገውን ነገር ከማድረግ ወደኋላ አንለም አንልም ማለት ነው። እግዚአብሔር እድሜው እስከሰጠን ድረስ ደግሞ ማናረገው ነገር የለም። ለምን እዚህ ምድር ላይ እግዚአብሔር ሲያመጣ ፐርፐዝ አለን ሊሆነ ነገር ነው ያመጣና ፐርፐስ ያንን ፐርፐዝ ሳናሳካ አንሄድም ማለት ነውና ያ ስለሆነ ሁልጊዜ ትልማችን ትልቅ ይሁን። ትልቅ እናልም፣ ግን ከትንሽ እንጀምር። ከትንሽ ጀምረን እዛ ቦታ ላይ ግን የማንደርስበት ምንም ምክንያት የለም። ለሌላው ሰው የተሳካ ለእኛ አይሳካም ብለን አናስብ። እኛ ፈርበዛለን ብዙ ነገር ሰርተን አቺቭ አድርገን ማለፍ እንችላለን ለማለት ነው ውዶቼ። እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርን አመስግን እላለሁ። በሚቀጥለው ጊዜ እስክንገናኝ ቻው፣ ሰላም ባይ